ያ ደግሞ ሀርቦ የሚሄድ የአንዲት ደንበኛዬ እቃ ነው የማሳያችሁ። መቶ አስራ ሁለት ሺ አምስት መቶ ብር የፈጀ ነው። እዚህ ጋር ሶስት መቶ ዋት በጣም ትልቁ በጣም ትልቅ ትልቅ የሚባለው ሶላር አለን። ይሄ ሶላር የተገዛው በነገራችን ላይ ዘራ የገዛውላት ዘጠና ሺ ብር ነው። ቀጣይ ግን በዚህ ዋጋ ላይ ይገኝ ይችላልና እንትን እንዳትሉ ማለት ነው በጣም አንደኛው ማለት ነው። አንደኛው ሶላር ነው። ይሄ ካርቶኑ ነው። ይሄ ደግሞ ሶላሩ ነው ማለት ነው አያችሁታ። ይሄንን የገዛሁላት እንግዲህ 300 ዋት ማለት ትንሽ አይደለም። መቶ ዋትንም ገዝቻ ቃለሆኝ ይሄ በጣም ትልቁ ነው 300 ዋት። ጀማአ ተውት፣ ሌላውን ይሄ ባትሪው ማለት ነው። ወላሂ ስንት ጉር መከራ ያኔ ቸከው። ይሄ ባትሪ ነው። አስቡት እንግዲህ ይሄንን ሶላር እንግዲህ በፀሐይ ብርሃን የሚሰራ ፍሪጅ፣ ኦቨን፣ የልብስ ማጠቢያ የተለያዩ ማሽኖችን ማንቀሳቀስ የሚችል ሶላር ነው ማለት ነው። ይሄ እንግዲህ አሰራሩ እንዴት እንደሆነ ያለውን ነገር ባለሙያው ሲገጥም ነገ ባለሙያ ይዤ ነው እኔ ሀርቡ የሚሄደው እንሻላ ባለሙያው ከገጠመ በኋላ ለነሱ አንዳንድ ትምህርት ይሰጣቸዋል። ለምሳሌ ፍሪጅ ተከፍቶ ስቶቫ ይከፈትበት ተመራጭ ነው። እነዚህ እነዚህ ነገሮች በጣም በደንብ አድርጎ ይነግራቸዋል ማለት ነው ለነሱ። ከዛ ምን አለ መሰላችሁ አስር ምን አለ አምፖል አለ። እነዚህ ለአምፖሉ የሚሆኑ የሚገጣጠሙ ናቸው። እኔ ነገ እነዚህን በስነ ስርዓት አስቀምጬ ሄጄ ነው እንግዲህ ልጁ የሚገጥመው ማለት ነው። አምፖሎቹንም ላሳያችሁ ከዚህ ቀደም ጨፍ የሚባል ሀገር ተገጥሟል። ሶላር መቶ ማን ነው መቶ ዋቱ ማለት ነው። ይሄ ሶስት መቶ ዋት ነው። በጣም ትልቁ መቶ ማ ነው ሶስት መቶ ዋት ሶላር። በጣም በብዙ ትልልቅ ኢንቨርተሮች ላይ አይታችሁታል እናንተም። እዛ ላይ ካላያችሁት የተገዛ ሁላ እስከማይመስላችሁ ድረስ ማለት ነው። እኛም እንገዛልን አልሐምዱሊላህ። ለዛውም ደግሞ በቆንጆ ዋጋ ይሄ የተገዛው ዘጠና ሺ ብር ብቻ ነው። ከነስ ይሩ ማለት ነው። እዚህ ጋር ይሄ አምፖሎቹ መገጣጠሚ የሚሆን ገመድ ነው። ከዛም ደግሞ አምፖሎቹ ለአምፖሎቹ የሚሆኑ ማጥረቂያ የሚሆን እነዚህ ነፃ ናቸው። ሁሉ የሚቀው ነፃ ነው ማለት ነው። አጠቃላይ ዘጠና ሺ የሚመጣው ማለት ነው። መቶ ሀምሳም ከዛም በላይ እነዚህ ናቸው። በዚህ የተቆረጡ በየክፍሉ እንዲሰሩ የሚደረጉት ማለት ነው። ከዛ ምን አለ ገመድ አለው። ይሄ ገመድ አለ። ይሄ ዋና ገመድ ነው ጀማር። ይሄ ዋና ገመድ ነው፣ ለባለሙያው ነው የምሰጠው ሲገጥም ማለት ነው። ይሄ ዋና ነው። ከዛ በመቀጠል እዚህ ጋር ደግሞ ሸራው አለ የራሱ። ከዛም ሌላ ምን አለ መሰላችሁ ላይ ለዚህ ሶላር የሚያስፈልገው እቃዎች ናቸው። እዚህ ላይ ያሉት እነዚህ አስር ሀባ ናቸው። አምፖሎቹ አምፖሎቹ አስር ሀባ ናቸው። ለምን አስር ይሁን ብዬ ስምንት ነው የሚሰጠው፣ ግን አስር ነው የሚፈልገው ስለው ሰው ደንበኛ ያም ስለሆነ እኔ በነገራችን ላይ እኔ ጓደኛ የምንገዛቸው ነገሮች ዋስትና አላቸው። ነገ ጧት እይ ሀጃ እይ ችግር ቢመጣ እናንተ ወስዳችሁ መቀየር የምትችሉት አይነት እቃ ነው የምንገዛው። አልሐምዱሊላህ ረብል ዓለሚን <سؤال> <سؤال> በዚህ እና ይሄ መጋሁን ራሱ ባለሙያው ኢንሻአላህ ባላ ሰይ ተዓላ ፍቃድ ሀርቡ ሂዶ ይገጥማል። ሀርቡ ሄዶ ሲገጥም ግን ብር አለው 4500 ብር። ጨፌ እንደሄድን ካፊየን እየተገጠመላ፣ ይሄም እንደዛው አለው ማለት ነው። ወይ ከዛ ሊበስ ይችላል ወይ ሊያንስ ይችላል። እንግዲህ ባለሙያው ነው ጣቱን ይነግራል። ይሄ እንግዲህ 90 ሺህ ብር የፈጀው ሶላር ይሄ ነው። እንዲሁም ደግሞ የውሃ ማጣሪያ በኦርቢት ፍሪጅም ሁሉም ነገር ሆኖ መጠቀም የምትችሉበት አሪፍ ቃለች። እሷንም ላሳያችሁ ይችንም ለአንድ ትህቴ ገዝቼ ማድረሻት አለሁኝ። እንደ ትህቴ ማለት ነው። በጣም ቆንጆ የሆነ ሶስት አይነት ውሃ የሚዋጣ ሙቅ፣ ቀዝቃዛና ለብ ያለ ውሃ መውጣት የሚችል የውሃ ማጣሪያ ነው። ሁ እዚጋ ይሄ ማጣሪያው ነው። ራሱን ችሎ ማለት ነው ይወጣል ታጥቦ ይገጠማል ማለት ነው። የላስቲኩን ላለመፍታት ነው እና ይሄ ኦርቢት የውሃ ማጣሪያ የተገዛላት 22500 ብር ነው ማለት ነው። 22500 ብር ነው የተገዛው። እጅግ በጣም የምትወዱት ማሻ አላህ ተባረከ ረህማን የሆነ እቃ ነው። ያው ለትራንስፖርቱ አብሮ እንዲሄድላት ተፈልጎ ነው ማለት ነው። እነዚህ ጋር ቀዝቃዛ ውሃ ከዛ ሙቆሃ ለብ ያለ የሚያወጣ እስኪ ለኩሰውና አሳያችሁ ታክ እና እዚህ ጋር ስናበራው የሚበራለው ያው ታውቁታላችሁ፣ ለእናንተ ማስረዳት አይጠበቅም። እና የሚበራለው አበራሩ ደግሞ ኦፍና ኦን ይደረጋል። እዚህ ላይ ኦፍና ኦን የምናደርጋቸው ደግሞ እያቸው እያችሁታ። በዚሁም አጋጣሚ መስራቱን ቼክ ማድረጉ ጥሩ ነው። አጣጥበን ውሃችንን የምንሞላ እዚህ ላይ ነው። ውሃችንን ከሞላን በኋላ ዜጋ ላይ የሚሳለው ማለት ነው። ይሄ ሙሉ ንጹህ ውሃ ነው። ባለቀብን ሰዓት በሶስት ቀንም በአራት ቀንም ሙድጫ አርገን አጥበን ውሃችንን እናደርጋለን። ውሃውን እያቀዘቀዘ ከፈለግ ነው ከቀዝቀዛው ከፈለግ ነው አይነት አርገን እንጠጣለን ማለት ነው። አንደኛ ይሄ ፍሪጅ አለ ለማቀዝቀዝ ለምናምን ፍሪጅ አለ። ለዛ አይደለም ይሄ ጥቅሙ፣ የውሃ ማጣሪያ አስፈላጊነቱ አሸዋዎችን በመለየት ንጹህ ውሃን ያወጣላል። በየሀገሩ የሚጠቅመው ለዛ ነው ማለት ነው። ሳሎናችሁ ላይ ዱቅ ታደርጓታላችሁ። የፈለጋችሁትን አይነት ውሃ እያጠራ ያቀርብላችኋል ትጠቀማላችሁ ማለት ነው። አመሰግናለሁ። ለዛሬ ያስቆላችሁ አንድ መቶ አስራ ሁለት ሺህ አምስት መቶ ብር የፈጀው እቃ ይሄ ነው። ይሄንን ማሻላ ተባርክሆን ከዛ እናሽጋለን። እንደዚህ አድርገን ይሄንን ደግሞ ራሱን የቻለ ፌስታ አሰላሙ አሌይኩም ወረህመቱላ በረካቱ ድና፣ የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 59ሺ750 ብሬ ፈጄ የአንዲት እህቴ እቃ ነው። ከዚህ ቀደምም አዛኛ ድርሽላት አለሁኝ። ለልጆች የሚሆን አልባሳትና ከቤት እቃ ደግሞ ይሄ ትልቁ ብረት ድስት፣ ሀምሳ ቁጥር ብረት ድስት እና ፓርቲሽን ባለ ሁለት አላት ማለት ነው። ኢንሻላህ እያንዳንዳቸው ዋጋ የሚነግራችሁ ነው የሚሆነው። እዚህ ጋር ለአራት ሰው የሚሆን ጫማ በቁጥር አዛኛለች። እንዲሁም ደግሞ አልባሳቶችም አሉ። ሁላችሁም እንደምትወዷቸው ተስፋ አረጋለሁኝ አብራችሁ ይቆዩ ማለት ነው። አልባሳቶቹ እነዚህን የጂንስ ጃኬቶች ከዚህ ቀደም ገዝቻቸው አይታ ነበርና ስክሪን አድርጋ ከኔቶቻና ላይ ልካልኝ ነው የገዛሁላት ለሀያ አመት፣ ለአስራ ስምንት ና ለአስራ አራት አመት የሚሆን ልብስ ነው ማለት ነው። ያቸው እነዚህን ሀይቅ የሚሄድ ባለፈው ጊዜ ገዝቼ ነበርና እንደምታዩት በጣም ቆንጆ የሆነ ለወጣቶች ፋሽን የሆነ የጂንስ ጃኬት ነው ማለት ነው። የዚህ ዋጋ 2000 ብር ነው። ሁለት ሀባ ለለት ለተጠቆቹ ሳይዙ የሁለቱም አንድ አይነት ነው። ከፍና ዝቅ የለው ማለት ነው። ይሁት ይህንን ሁለቱን 4000 ብር ነው በሁለት ሺህ ብር ሂሳብ ማለት ነው። ከዛ እንደገና ደግሞ ለትንሽኛው ለአስራ አራት አመቱ ልጅ ደግሞ የሚሆን እዚህ ጋር አለን ማለት ነው። ይሄንን ላሳያችሁ። ይሄ ደግሞ ለአስራ አራት አመቱ የሚሆን ነው አያችሁ የዚህ ዋጋ ደግሞ 1300 ብር ነው። ይሄንን የገዛሁት በጣም የሚያምር ቆንጆ የሆነ ጂንስ ነው፣ ሐቂቃ ተመችቶኛል። ይሄንን 1300 ብር እነዚህን ደግሞ 2200 ብር ነው። ልጆች የሚሆኑ በጣም የሚመቹ ልብሶች ናቸው ማለት ነው። ከዛም በመቀጠል ለነዚህ ሁሉ ልጆች የሚሆን ቅያሬ ቅያሬ ጅንስ ሱሪ አለ ላሳያችሁ። ሶስት በጥቁር ሶስቱን ደግሞ በኦሞ ላይ ያደረግ ነው ማለት ነው። እዚህ ጋር እንደምታዩት ይሄ ያንዱ ነው። 31 31 ቁጥር በጣም የሚያማምሩ ቆንጆ ቆንጆ ጅንስ ሱሪዎች ናቸው። እነዚህ ዋጋ 1100 1100 ብር ነው። ይሏቸው እንዴት እንደሚያማምሩ ማሻአላ፣ አሳያችሁ። በደንብ አያችሁ ጀማዓ፣ 2200 ብር ማለት ነው። ከዛ ቲሸርት እዚህ ጋር እንደምታፋሽ እናቸው እነዚህ በጣም የሚያማምሩ እዚህ ዋጋ 400 ብር ነው። ይሄ አሁን ለ20 ዓመቱ ነው ማለት ነው አሁን ደግሞ ለአስራ ስምንት አመቱ ደግሞ እንደዛው በተመሳሳይ አያችሁ፣ እንዴት እንደሚያማምሩ ማሻአላ ተባረከ፣ ጽድት ያሉ ጅንስ ሱሪዎች ናቸው ማለት ነው። አያችሁ ይሄ ለ14 ነው ጀማ እዩት፣ ደግሞ እዚህም አለን ያሳያችሁ። ይሄ ለ14 አመቱ የሚሆን ነው ይሄ ማለት ነው። ይሄ ለ14 ማሻአላ ተባረከ የሆነ ጅንስ ሱሪ ሁለት ቅያሪ ያለው ከዛ እቺ አንድ ቲሸርት አለች ማለት ነው። እቺ አራት መቶ 400 ብር ናት። ከዛ ደግሞ ለአስራ ስምንት አመቱ ደግሞ ትላሳያቸው ማለት ነው እዚህ ጋር እንዴት እንደሚያማምሩ ማሻአላ ተባረክ ረህማን በጣም ጽዳታቸውን የጠበቁ ናቸው። ይሄ ስድስት መቶ ብር ነው ቲሸርቱ፣ ኳሊቲ ቲሸርት ነው። ከዛም ጅንሶቹ ደግሞ ሁሉም 30 30 ቁጥር ናቸው። እንዴት እንደሚያማምሩ ናቸው እነዚህ 100 ሺ 100 ብር ነው የገዛቸው ማለት ነው። ማሻአላ ተባረክ ወሃማን። ከዛም ደግሞ 34 ቁጥር ብላኛለች ለትልቅ የሚሆን 34 ቁጥር ጅንስ ሱሪ ደግሞ ይህም እንደዛው በተመሳሳይ ሺ 100 ብር ሂሳብ ነው ማለት ነው የተገዙት። እንዴት እንደሚያምሩ እያያቸዋቸው ማለት ነው። ከዛ ሸሚዝ ቲሸርት ለዚህ ያደረግኩለት ይሄ 600 ብር ማለት ነው። አንድ ኦሞከለር ነው አንዱ ደግሞ ጥቁር ነው ማለት ነው። ከዛም ጃኬት አለ ዛኬቱ ለባለ ቁጥሩ ነው ማለት ነው። እዚህ እንዴት እንደሚያመር አይ ተፈቅ አይጥታ ማሻአላ ማለት ነው። ከዛም በመቀጠል ደግሞ በጣም ጽዳታቸውን የጠበቁ አንደኛ የሆኑ ጫማዎች አሉ። ይሄ 39 ቁጥር ነው። የዚህ ዋጋ ብር ነው። ይሄም ብር ነው። ሁለቶቹ ደግሞ እነዚህ እነዚህ ደግሞ በብር ሂሳብ ነው የተገዙት እንዴት አባታችሁ እንደሚያማምሩ ጥራታቸው ምናምን አትጠይቁኝ። ማሻአላ ተባረከ ረህማን አያቸዋል። እነዚህ 2008 2008 አጠቃላይ ጫማ 11 ሺ 600 ብር ነው። ዮሐን ጭቆ ብናቀርብበትም የሚከፋ ጋር አይደለም። ለእናቴ ነው ብላኛለች። ይሄን 800 ብር ጋር ስለላት አለኝ ተቀጣ። እዚህ ጋር እንደምታዩት ማሻአላ ጭልፋ አለ። ጭልፋ አንድ ሺህ ብርና ብረት ድስት ደግሞ 46 ነው ያለችኝ። 46 ስለሌለ፣ ይሄ የምታዩት 50 ቁጥር ብረት ድስት የተገዛለት 17500 ነው። ይሄንን ይመስላል። ቀጣይ ደግሞ ያለ እህቴ ሀርቦ ማጣሪያ ፍሪጅ ማለት ነው። እሱን አሳያችኋለሁ። እስከመጨረሻው ላይክ እና ሰብስክራይብ ሼር ያረጋችሁ አበረታቱኝ። አብራችሁ ቆዩ።